እግዚአብሔር ፍቅር ነው ስንል በልጁ በኩል እግዚአብሔር ለእኛ ያለውን ፍቅር ገልጦ፣ ስለዚህ ፍቅሩን የገለጠው ማንም በመስጠት ነው። ኢየሱስን በመስጠት እኔ እነኚህ አሁን የምታቸው እናንተም ጭምር ኃጢአተኞች ናችሁ። ኃጢአትን አምጣል አምጫለ ተቀበለ ተቀበለና ይህንን ኃጢአት ሰበሰበና በቀራኒዮ መስቀል ላይ ለአንዴና ለመጨረሻ ጊዜ ተፈጸመ ብሎ የኔና የአንተን በደል መተላለፍ ኃጢአት ይሄ በቃ አሴጣን ሊገለን ያለውን የአመት ስራ ሁሉ ተቀበለና መስቀል ላይ ወሰደና ለአንዴና ለመጨረሻ ለመጨረሻ ጊዜ እንዲያለ ተፈጸመ። በመስቀል ላይ ምን አደርገው ጠረቀው ይላል። የኃጢአትን ደሞዝ እዛ ላይ ወስዶ በመስቀል ላይ እዛ ላይ ሰቀለው። ከዛ ሁሉም ኃጢአተኞች ሁሉ በሚያጠቅ በክርስቶስ

የዘላለምን ሕይወት ለመስጠት እግዚአብሔር ፍቅር ነው ስንል በልጁ በኩል እግዚአብሔር ለእኛ ያለውን ፍቅር ገልጧል። ስለዚህ ፍቅሩን የገለጠው ማንም በመስጠት ነው፣ ኢየሱስን በመስጠት ለምሳሌ፣ እዚህ ቦታ ላይ አሁን ኢየሱስ መጣና እግዚአብሔር ዘንድ ተልኮ ወደ እኛ መጣ። እግዚአብሔር ፍቅር ነው ስንል በልጁ በኩል እግዚአብሔር ለኛ ያለውን ፍቅር ገልጧል ብለን ስንል እኔ እነኚህ አሁን የምታዩዋቸው እናንተም ጭምር ኃጢአተኞች ናችሁ። ኃጢአትን አምጣል አምጫለ ተቀበለ ተቀበለ ተቀበለ ተቀበለና ይህንን ኃጢአት ሰበሰበና በቀራንዮ መስቀል ላይ ለአንዴና ለመጨረሻ ጊዜ ተፈጸመ ብሎ የኔና የአንተን በደል መተላለፍ ኃጢአት ይሄ በቃ አሴጣን ሊገለን ያለውን የዓመት ሥራ ሁሉ ተቀበለና መስቀል ላይ ወሰደና ላንዴና ለመጨረሻ ጊዜ ያለ ተፈጸመ ብሎ በመስቀል ላይ ምን አደረገው? ጠረቀው ይላል። ምን አደረገው? ጠረቀው። የኃጢአትን ደሞዝ እዛ ላይ ወስዶ በመስቀል ላይ እዛ ላይ ሰቀለው ከዛ ኃጢአተኞችን ሁሉ በሚያጸድቅ በክርስቶስ ፊት ሁሉም ሰው ክንሳ ሲገባ እሱ ላንዴና ለመጨረሻ የዘላለም ሕይወት ለሰው ልጅ ሰጠ። ስለዚህ እግዚአብሔር ፍቅር ነው ብለን ስንል በልጁ በኩል እግዚአብሔር ለኛ ያለውን ፍቅር ገለጠና ኃጢአታችንን ሁሉ ሰበሰበና በመስቀል ላይ ወስዶ ሰቀለ። እስኪ በሎ እግዚአብሔር በክርስቶስ ወቶኛል በሉ ባካቸው መሆኑን የምታቁት ኢየሱስ እንደዚህ አለ፣ አባት ሆይ እቺ ጽዋ ብትፈቅድ ከኔ ምን ትበል ትለም ብሎ ሲለው አባት ደግሞ ኖ። ምክንያቱም ኢየሱስን እኮ መስቀል ላይ ያሰቀለው ሴጣን አይደለም። ሴጣንም እንዲሰቀል አይፈልግም። ሄለው ሰይጣን አልገደለውም። ኢየሱስን ኢየሱስን ለሞት አሳልፎ የሰጠው ማነው? አብ ነው። ለምን? እሱ ካልሞተ የሰው ልጅ የዘላለም ሕይወት አያገኝም። ስለዚህ ሰይጣን ምን አለ መሰለ? በጴጥሮስ በኩል መጣ ሊያስቆም፣ ማለት ነው ምን አለ? አይሁንም፣ አይሁንም ሱር በል አንተ ሰይጣን የሰውን እንጂ እግዚአብሔርን አታውቅም አለ የእግዚአብሔር ምን ነው ኢየሱስ ታልፎ እንዲሰጥ ነው ገብቶ አላላ ሰይጣን ደግሞ በጴጥሮስ ነው አይሁንም እንዳትሞት አይሁንም ዞር በል አንተ ሰይጣን አለ ጴጥሮስ ሰይጣን እሱ ጥሩ ነው ኢየሱስ እንዳይሞት የሚገለከው ስለዚህ ኢየሱስ ይህ ማለት ምን ነው ለእኛ የዘላለም ህይወት ለመስጠት አንዳንድ አንድ እየሳመ ልቡስ ሌላ ነገር አለ ማ የሰውን ልጅ በመሳማት አድፈት ተሰጣለህ እንዲህ አለው ከሰጠው በኋላ ማልኮስ የሚባለውን ጆሮውን ያዘና ሻጥ አደረገና ኢየሱስ አይሞትም ብሎ ቆረጠ ይላል። ኢየሱስ አይሞትም ብሎ ይዞት እንዳሄዱ እኮ ነው፣ አወጣ ምክንያቱም እነሱ በምድረ በዳ ሴፍ ዚውስ ይዟል። ጫካ ውስጥ ምክንያቱ የሚቆረጥ ነገር ካለ ብሎ ማለት። ከዛ በኋላ ለጥ አደረገና ሲቆርጠው ናናናና አለው። ሴፍን ወደ ሰገባ አስገባ አለው። እኔ መሞት ይገባኛል። ምን ምንበል አንተ፣ ሴፍን ወደዚያ ሴፍን የሚመዙ አለ በሴፍ ይጠፋሉ አለ። ከዛ በኋላ ያዘውና ምን አደረገው ነው የሚለው ጸለየለት ፈወሰው ይላል ሰው እየፈወሰ ወደ ሞት ይሄዳል ምን አይነት ጉድ ነው ሰው የሚገለውን እየፈወሰ ለምንድን ነው ብለህ ብትል እሱ ካልሞተ እኔ እናንተ የዘላለም ሕይወት አናገኝም ስለዚህ ኢየሱስ ይወደኛል የሚል ጮሆ ኢየሱስ ይወደኛል በሎ ማካቸው እግዚአብሔር በልጁ በኢየሱስ ወቶኛል ደግሞ በሎ እዛ ጋ ኢየሱስ ቆርጦ ጆሮውን ዝም አላለም የጌታ ነገር የሚገርም። ጆሮውን ቆርጦ እየፈወሰ ሰዎቹ ግን አይገረሙ። አሁንም እየደበደቡ ይዞ ይላሉ። ጆሮ ፈውሶ እዛው ጋር የፈውሶ አንተ አይናቸው ተይዟል እኮ፣ ምክንያቱም እግዚአብሔር በክርስቶስ ኢየሱስ ዓለምን ሊያድን ስለወደደ። እንደውም ያለ ጊዜው መጥቶ የሆነ ጉርጋኑት ሊከቱት እንዲህ ሲሉ አጠገባቸው ዛፍ ሆነባቸው። ከዛ ዛፍ ሆነባቸው መግፋት አልቻሉ በአጠገባቸው አልፎ ሄደ ይለ መክደን የሚችሉ ቦኖሮ አፋብላይ አይገሉትም። ጊዜው አልነበረም። አሁን ግን አ የጨለማ ልጅ ጊዜው ነው። ዋ አንተንም እንደዛው ነው ያለ ጊዜ ምንም ማንም ሊያደርግህ አይችልም። ማንም እጅህን ከፍ አድርገና እግዚአብሔር በልጁ በክርስቶስ ይወደኛል በልባከ። ስለዚህ ይህንን ስታውቁ ነው የምትባረኩት። እስኪ እንደዚህ በሉ፣ እግዚአብሔር በልጁ በኩል ወዶኛል በሉ፣ እባካቸው። ወዶኛል አሜን፣ አሜን፣ አሜን። ሆሴዕ ስድስት ሦስት እናውቀውም ዘንድ እግዚአብሔርን እንከተል። ምንድን ነው የሚለው? እንወቀው እግዚአብሔርን አሁንም እንወቀው። እስኪ በሉ እግዚአብሔርን አሁንም አውቀው ዘንድ እማራለሁ በሉ ባካቸው አሜን አሜን። ባላወቁት መጠን እግዚአብሔርን ስላላወቁት እግዚአብሔር የማይገባውን እንዳያደርጉ አሳልፎ ሰጥ ይላል። ሕዝቤ እውቀት ከማይተነሳ ጠፍቷል። አንተም እውቀት ጠልታልና ጠነ እንዳትወጠላው እግዚአብሔር ይወላችሁ ሲወዳችሁ ቃሉን ስቶ ምክንያቱም ነበረ የእግዚአብሔርን ሕግ የሚጠሉ ሰዎች ጸሎታቸው ምንድን ነው የሚለው አጸያፊ ነው። አንተ የእግዚአብሔርን ቃል የማትማር ከሆነ ጸሎት አይመለስም። እመነኝ፣ መጽሐፍ ነው የሚለው ምክንያቱም እግዚአብሔር መተዳደሪያ ደንቡ ነው። ስለዚህ ልክ ስትንበረከክ ጸሎትን እግዚአብሔር አይሰማም፣ አጸያፊ ነው የሚለው። መማር አትፈልግማ። ሕጉን የምትማር ከሆነ ጸሎትን እግዚአብሔር ይመልሳል። የብዙ ሰው ጸሎት የተያዘው ምንድነው? መማር አይፈልግም ግን ይፈልጋል ትንቢት ይፈልጋል፣ የሆነ ነገር ይፈልጋል፣ ቃል አይፈልግም። ከዚህ የተነሳ እግዚአብሔር ስትጸልይ ጸሎትን አይሰማም፣ እንደውም ይጸየፈዋል ነው። እዚህ ጋር እንወቀው። እንዴት ነው የምናውቀው? በመማር እናውቀውም ዘንድ ምን እንበል? እግዚአብሔርን እንከተል፣ ስናውቀው እንከተለዋለን እያለ ነው። ስናውቀው እንደ ወገግታ እግዚአብሔር ይበራልና በጌታ በኢየሱስ ስም አሁንም እግዚአብሔር እንደ ወገግታ ይብራልን ከተገለጠልን በላይ ይገለጠለን። እንደ ዝናብ ምድርን እንደሚያጠጣ፣ ይኸውልህ አንተ ተስፋ ቆርጠ ዘግተሃል። አረ እግዚአብሔር በነገር ላይ እንደ መጨረሻ ዝናብ ይመጣል። ምን ስትል ለማወቅ በፈለግከው መጠን፣ በማወቅ በንቡሌ በመማር ቃሉን ለመማውሌ ባወክ መጠን እግዚአብሔርን በፈለክ መጠን ቃሉን መማር ሁል ጊዜ በመጨረሻ ዝናብ ጠቀ የመጨረሻ ድብልቅልቁን የሚያወጣ ዝናብ እንደዛ ሆኖ እግዚአብሔር ይመጣል። በጌታ በኢየሱስ እግዚአብሔርን አውቀው ዘንድ ዛሬም ጀምራለሁ። እስኪ በሉ ካወቅኩ በላይ አውቅ ዘንድ አይኖችን ክበበሉ ባቃቸው። ድገሙ ድገሙ ድገሙ። ሃሌሉያ እግዚአብሔር ይባረክ። ካወቅኩ በላይ አውቅ ዘንድ እናውቅ ዘንድ እግዚአብሔር አይኖቻችንን ይክፈል። ዳዊት ለዚህ ነው አይኖቼ ክፈት ከሕግም ታምራትን አያለው ከቃልህ ታምራትን አያለዋል። እሺ ሁለተኛ በእግዚአብሔር ፍቅር የሚኖር እግዚአብሔር በርሱ ደግሞ ይኖራል። በእግዚአብሔር ፍቅር የሚኖር እግዚአብሔር በርሱ ደግሞ ይኖራል። ምን ማለት ነው? እግዚአብሔር ማለት ነው። የሚከተለው አንድ ነገር ልንገራችሁ፣ ተመልከቷው። አቤል እና ቃየል እግዚአብሔር ሲያይ መጀመሪያ ያየው መስዋዕቱን አይደለም ማን ያየው ከሁሉም ይልቅ ከአራት ነገር እዚህ ጋር ሁለት የተዘጋጀ መስዋዕት አለ እዚህ ጋር በግ አለ እዚህ ጋር ደግሞ ፍራፍሬ አለ እዚህ ጋር ቃየል አለ እዚህ ጋር አቤል አለ ከአራቱም ነገር እግዚአብሔር አስቀድሞ አቤልን አየው ሳየው እግዚአብሔር አቤልን አየና ደግሞ ማናየ በጉን አየ መስዋዕቱን አየ ወደ ቃየልና ወደ መስዋዕቱ ምን አላለም አልተመለከተም ከዛ እግዚአብሔር የአቤልን መስዋዕት ስለተቀበለ ወሰደና ገደለው ይላል ሲገልጠው ወንድም አቤል ወዴት ነው? አለው። አሁን ከዚህ ሰው ጋር እግዚአብሔር የለም ብሎ ሲል እኔ የወንድሜ ጠባቂ ነኝ እንዲህ አለው። በል እንግዲህ አለው ወንድምን በገደልክባል ምድሪቱ ደሟ ምን ወደ ማን ጮዋል? ወደ እኔ ጮዋል አለ። እችም ከዚህ ምድር ተቅበዝባዥ ትሆናለህ አለው። ምድር ታርሳለህ ፍሬዋን አትሰጥም። ተቅበዝባዥ ና ኮብላይ ትሆናለህ። አንድ ነገር ጠየቁ። እሺ እግዚአብሔር አንድ ነገር ይቅርታ አድርግልኛለሁ ምን ያገኘኝ ሁሉ እንዳይገለኝ ሰው መሞ መሞት ይፈራል ሌላው ተሆነ እርሻ ማየት ምንም ማየት ግን ያገኘኝ ሁሉ እንዳይገለኝ እኔን አሁን ያገኘህ፣ ስለዚህ ማለት ያገኘህ ሁሉ እንዳይገልህ። ግን ስለ ጥያቄ መልሰን ይቻለው ምልክት ተረገባለሁ አለ። እግዚአብሔር ከለላ አነሳ ማለት ነው፣ ጥበቃ አነሳ። አንድ ነገር ብቻ አደረገለት፣ ያገኘህ እንዳይገልህ። በምድር ላይ ግን ተቅበዝባዥ ኮብ ላይ ትሆናለህ፣ ያገኘህ ግን አይገልህም ማለት የእግዚአብሔር ነገር ከእሱ ተነሳ። ለምሳሌ ይሄ ቤት የተጠበቀው በዚህ ቦሎኬት፣ በዚህ ባለው ዙሪያ ነው የተጠበቀው። እኔና እናንተ የምንጠበቀው በእግዚአብሔር ልውና ነው። ኢዮብን እንደዚህ አለው። ኢዮብን ተመልከት አለው ሁሉን ነገር ምን ብለህለታል፣ አጥረህለታል። እስኪ ክፈትልኝና ወደ ሱ ልግባ አለ። ወገኖች ያን ነገር እግዚአብሔር እንደነናንተው ሲኖር ሁል ጊዜ እንጠብቃለን። ይሄ የሚሆነው ምን ሲሆን ነው? እግዚአብሔር ሁል ጊዜ የሚጠብቃል ስንዋደድ ብቻ ነው። በሕይወት ዘመናችሁ በጣም ውስጣችሁ ሲያስቸግራችሁ እንኳን ወደ ግድግዳ ዞራችሁ ስም እየጠራችሁ እከሌን እወደዋለሁ ጌታ እወደዋለሁ ወደዋለሁ ወደዋለሁ የሆነ ነገር ከላችሁ ላይ ይሄዳል ያለ በለዚያ እግዚአብሔር ከእኛ ጋር አይሆንም ሶስተኛ ጻፉ እኛ በደለኞች ሆነን ሳለን ህይወትን ሰጥቶናል እኛ በደለኞች ሆነን ሳለን ምን ሰጥቶናል ህይወትን ሰጥቶናል ኤፌሶን ሁለት ከአራት እስከ አምስት ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን በጸጋው ድናችኋል በምንድናችኋል በጸጋው ድናችኋል ስለዚህ የዳናው በምንድን ነው በጸጋ ነው ጸጋው በምነት ምን ብሏችኋል አድኗችኋ ይላል እዚህ ጋር ባለጠጋ ስለሆነ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደ ከዝሙ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን በጸጋ ናቸዋል ጸጋው ማን ነው? ክርስቶስ ነው። ራቢያን ምዕራፍ አራት ቁጥር 16 ላይ እንደዚህ ይላል። እንግዲህ ምዕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት ምን እንበል። አሁን የት ነው ያላችሁት? ወደ ጸጋው ዙፋን ነው። ስትመጡ እግዚአብሔር የሆነ ጸጋ ይጨምርላችኋል በጌታ በኢየሱስ ስም። እጃችሁን አንሱና የምችለው ያቃተኝን ነገር እንድችል የሚያደርግ ጸጋ ተሰጥቶኛል በሉ ባካችሁ ያቃተኝን እንድችል የሚያደርግ ጸጋ ተሰጥቶኛል በሉ። መጸላ ያቅቷችሁ ከሆነ ዛሬ ጸጋ ይሰጣችኋል። የዓለም ትርኪ ምርኪ መልቀቅ ያቃተው ሰው የእግዚአብሔር ጸጋ ተሰጥቶታል። ኃጢአተኝነትን፣ ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን ያስክዳል። እስኪ ጮክ በሉና ጸጋው ተሰጥቶኛል በሉ። ስለዚህ አንድ ነገር ለምሳሌ መሬት ልቆፍር ብዬ ብል የግድ መቆፈር ያስፈልገኛል። በእጅ ያልችለው ልክ እንደዛ ጌታ ኢየሱስን እንድከተለው እግዚአብሔር ለእኔ ሰጠኝ ጸጋ ነው ምን እንደ እንድችል አለምን እንዲኮንን አ? በጣም የሚገርመኝ ብዙ ያደረግናቸው ነገሮች እነኛ ነገሮች ተመልሰው ወደኛ እንዳይመጡ የከለከለው የእግዚአብሔር ጸጋ ነው። ጸጋ ማለት ውስጣችንን ገበናችንን የሚሸፍነው ልብስ እንደሆነ ሁሉ እርቃናችንን የሚሸፍን ዓለምን እንድንጠላ የሚያደርግ ጸጋ ነው። ስለዚህ ሁልጊዜ ጌታዊ ጸጋ ስጠኝ፣ ጸጋ አብዛለኝ ጸጋ ስጠኝ የምጸልይበት ጸጋ ቃንን የሚያነብበት ጸጋ ወደ ቤተ ክርስቲያን የምሄድበት ጸጋ ወንጌልን የምናገርበት ጸጋ አንተን የምከተልበት ጸጋ። ይሄ ጸጋ ዛሬ በኢየሱስ ስም ለብዙ ሰዎች ተሰጥቷቸዋል። የእግዚአብሔር ጸጋ ተሰጥቶኛል በሉ እባካቸው። ለምን መሰላችሁ? ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ለምን? የረዳን ጸጋው እንጂ በራሱ የቆመ ማንም የለም። ይህን ማንም ሰው በጸጋው ነው። ለምንድን ነው ታዲያ ሰዎች ጌታን እየተከተሉ ምእት የሚኖሩት? ጸጋ አልበዛለትም፣ ስለ ጸጋ ይጸለይለት። ለምንድን ነው የሚዋሹት? ጸጋ ያስፈልጋቸዋል። ጳውሎስ ስለዚህ ነው ለጸጋው ቃል አደራ ሳልፌ ሰጥቻቸዋለሁ አለ። የእግዚአብሔር ጸጋ ከእናንተ ጋራ ይሁን፣ የእግዚአብሔር ጸጋ ይብዛላችሁ እያለ ጉባኤ ይባርካል። ስለዚህ ጸጋ ያስፈልገናል። አሜን አሜን አሜን። እስኪ ዛሬ የሆንኩት በእግዚአብሔር ጸጋ ነው በሉባካቸው ዛሬ የተቀመጥኩት በእግዚአብሔር ጸጋ ነው በሉ። ለሆነ ሰው በጌታ በኢየሱስ ስም አይደለም። ለዚህ ጉባኤ እናገራለሁ፣ ጸጋው ይብዛላችሁ። ሁልጊዜ ስትጸልዩ መልእክት አለኝ። እግዚአብሔር ጸጋ እንዲረዳችሁ ጸልዩ። ጌታ ሆይ ለሊት ለመነሳት ጸጋ ስ ይበሉ። ስትጀምሩ ማሌዳ ጀምራችሁ ንጋት ድረስ ትሄዳላችሁ፣ ጸጋው ካለ የእግዚአብሔር ጸጋ። በእሱ ላይ ያለው የእግዚአብሔር ጸጋ ይገርመኛል ትላላችሁ። ምን አይነት ጸጋ ነው ያለው? ይሄ የእግዚአብሔር ጸጋ አራተኛ ጻፉ። እግዚአብሔር ለሰው ልጆች እስከ ሺህ ትውልድ ፍቅሩን ገልጧል። አራተኛ እግዚአብሔር ለሰው ልጆች እስከ ሺህ ትውልድ ፍቅሩን ገልጧል። ዘጸአት 20 ቁጥር 6 ጻፉ። አራተኛ ላይ ለሚወዱኝ ትእዛዜንም ለሚጠብቅ እስከ ሺህ ትውልድ ድረስ ምሕረትን ለማድረግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ። እግዚአብሔር ምሕረት እስከ ሺህ ትውልድ ነው የሚያደርገው። ምሕረትን የሚያደርግ አምላክ ነው። እስከ ሺህ ትውልድ ምሕረትን ያደርጋል። አቤት፣ እግዚአብሔር ምን አይነት አምላክ ነው? እስከ ስንት ትውልድ ምሕረት ያደርጋል? እስከ ሺህ ትውልድ ምሕረት ያደርጋል እስከ ሺህ ትውልድ። ማለት አስበው እንግዲህ ወደኋላ ኋላ ያንተ ዘር ማንዘር ዘር ማንዘር ድረስ እስከ ሺህ ትውልድ በአንተ ምኛት እግዚአብሔር ምሕረት ያደርጋል። ገብቷችኋል? እግዚአብሔር ማለት እንደዚህ ነው። በጌታ በኢየሱስ ስም ይሄ አምላክ ለእሱ እኖራለሁ የሚል አሜን ይበል። እስከ መቶ አይደለም እኮ እስከ ሺህ ትውልድ ማለት ከኋላ የእናንተ ትውልድ አለ በእናንተ ትውልድ ላይ ምሕረትን የሚያደርግ አምላክ እኔ ነኝ ስለዚህ እዚህ ጋር ምንድን ነው ያለው ትእዛዜን ለሚጠብቅ ነው ያለው ዝም ብሎ ምሕረት አያደርግም እግዚአብሔር ምን ለሚጠብቅ ትእዛዜን ለሚጠብቅ እስከ ሺህ ትውልድ ድረስ ምሕረትን የሚያደርግ እኔ አምላክ ቀናተኛ አምላክ ነኝና የሚቀና አምላክ ምሕረት ለማድረግ እሺ አምስተኛ እግዚአብሔር ስለኛ የልጁን ነፍስ አሳልፎ ሰጥቷል አልሰጠም እንዴ አንደኛ ዮሐንስ 3 16 እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅሩን አውቀናል እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል እንግስኪ ድገሙና ከኔ ጋር አንብቡ አንድ አንድ ሶስት እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅሩን አውቀናል እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል። አሁን ነፍስ መስጠት የሚለው ነገር እንዴት ነው ነው? 205 መደበኛው ትርጉሙ ና ብል ፍቅር ምን እንደሆነ የምናውቀው ኢየሱስ ክርስቶስ ሕይወቱን ለእኛ አሳልፎ ስለሰጠን ነው። ኢየሱስ ክርስቶስ ፍቅር ምን እንደሆነ የምናውቀው ኢየሱስ ክርስቶስ ነፍሱን ስለኛ አሳልፎ ስለሰጠ ነው። እሺ እኛም ሕይወታችንን ስለ ወንድሞቻችን አሳልፈን መስጠት ይገባናል። ሰው በዚህ ዓለም ሀብት እያለው ሀብት እያለው ችግረኛውን አይቶ ባይራራለት እግዚአብሔርን እወደዋለሁ ማለት እንዴት ይችላል? እንዴት ይችላል? ያለውን ነገር ካላካፈለ መስጠት ማለት አሁን እየተነተነው ነው ቀጥል ከዛ አሁን ነፍሱን ሰጠ ገንዘብ አምላክ ነው አምላክ አይደለም ሰው ሲቸገር ሲራ ባይቶ ያልሰጠ እንዴት እግዚአብሔርን ያውቃል ቀጥል እሺ ልጆች ሆይ ልጆች ሆይ ፍቅራችን እውነተኛና በስራ የሚገለጥ ይሁን እንጂ በቃል ወይም በንግግር ብቻ አይሁን እባካችሁ ከዛሬ ጀምሮ ጌልጌላዎች ተምረናል። በቃልና በንግግር ብቻ አይሁን፣ በማካፈል በቃችን። እንደዚህ ይበላል፣ መስጠት ሕይወትን መስጠት ማለት ከገንዘብ ጋር አገናኝቶታል። ስለዚህ በመስጠት ለሌሎች በማካፈል ይህንን ነገር ነው። በአፍ ብቻ ወንድሜ ወዳለው የሆነ ሰው ሲቸገር በአፍ ብቻ ሳይሆን አካፍሉ ኑሩት እያለ ነው። ከእኔም ጀምሮ ኑረው አካፍሉ አድርጉ እያለ ነው። ያለ እግዚአብሔር ፍቅር ነው የሚል ሰው አሜን ይበል። ስለዚህ ምንድን ነው የሚለው? እኛ ነፍሱን አሳልፎ ከሰጠን እኛ ደግሞ ስለ ወንድሞቻችንን ነፍሳችንን ምን ማለት አለብን? አሳልፈን እንድንሰጥ ይገባናል። ማለት ቶ መስቀል ላይ አንሞትም፣ ይህ የማይሆን ነገር ነው። ለማንም መስቀል ላይ ወጣት ሞትም፣ ግን እስኪ ያለህን እንኳን አካፍ፣ ያለህን ስጥ፣ ያለህን ቸርነት አድርግ። የዚያን ጊዜ የእግዚአብሔር ፍቅር በእናንተ ይገለጣል። ከንግግር ያለፈ ሕይወት ኑሩ እያለ ነው። እግዚአብሔር ይርዳል። እና ምንድን ነው ልላችሁ፣ ማካፈል መልመድ አለብን። ሁልጊዜ ጊዜ ያለን ለምሳሌ ቤታችን ውስጥ የተረፈ ልብስ ካለ ሰብሰብ አድርገን እስኪ ለሌላ ሰው እንስጥ፣ የሆነ ጫማ። አንዳንዱ እኮ በቃ ቤቱ ተጨናንቋል እኮ። ማካፈል ማለት ስትለምዱ በረከት ሌላ። አሁን ለምሳሌ ምንም መቀበል አይችልም። ሳደርግ እጄ ክፍት ነው፣ ይመጣል። እግዚአብሔር እንደዛ ነው፣ የመራ አምላክ ነው። አሜን። በጌታ በኢየሱስ ስም ከአንደበት ያለፈ ሕይወት ይኑራል። እስኪ በደንብ ጮክ በሉና እግዚአብሔር ሆይ ከዛሬ ጀምሮ ጸጋ ይረዳኛል በሉ ባካችሁ። ሁለተኛ ጊዜም ተነሳ። ጴጥሮስ መጥቶ ሲይዙት ማልኮስ የሚባለውን ጆሮውን ያዘና ሻጥ አደረገና ኢየሱስ አይሞትም ብሎ ቆረጠ፣ ይላል። ኢየሱስ አይሞትም ብሎ ይዞት እንዳይድቆ ነው አወጣ። ከዛ በኋላ ላጥ አደረገና ሲቆርጠው ና ና ና ና አለው፣ ሴፍን ወደ ሰገባ አስገባ አለው። እኔ መሞት ይገባኛል ምን በል አንተ፣ ሴፍን ወደ ሰገባ። ሴፍን የሚመዙ አለ በሴፍ ይጠፋሉ አለ። ከዛ በኋላ ያዘውና ጸለየለት፣ ፈወሰው ይላል። ሰው እየፈወሰው ወደ ሞት ይሄዳል አይነት ጉር ነው። ሰው የሚገለውን እየፈወሰ እሱ ካልሞተ እኔና አንተ የዘላለም ሕይወት አናገኝም። ስለዚህ ኢየሱስ ይወደኛል የሚል ጮሆ ኢየሱስ ይወደኛል ብሎ ባካቸው